የእግዚአብሔር የአምላካችን ስም የተባረከ ይሁን። በመላው ዓለም ላይ ይህንን በዚህ ቻናል ላይ የምታዩት የገሃነም ደጅ የማይችሏት ዓለም አቀፍ የጾም ጸሎት ተራራ ላይ ሆኜ ነው። ይህንን ዛሬ ትንቢታዊ አዋጅ እንድናገር እግዚአብሔር ወደ እናንተ ሊኮኛል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አሜን። በጌታ በኢየሱስ ክርስቶስም እግዚአብሔር ከዘመናት በፊት ትውልድን፣ ሰዎችን እያስነሳ በመከራ በችግር ለወደቁት ሰዎችን ያስነሳ ነበር። ዛሬ በመከራ ውስጥ ያሉበት የምነሱበት ቀን ይሆናል። አሜን። በዚህ ቻናል ላይ የምትመለከቱ ሁሉ በችግር ውስጥ በልዩ ልዩ ቋጥር ውስጥ ያላችሁት ሁሉ በበሽታ ሊሆን ይችላል፣ በማጣት ሊሆን ይችላል፣ በችግር መክበብ ሊሆን ይችላል። እግዚአብሔር ምስክሬ ነው። በዚህ ቻናል ላይ አምን በማለት ኮፕሊንክ ሼር በማድረግ ተቀበሉኝ። በጌታ በኢየሱስ ክርስቶስም ይዤ የመጣውላችሁ ከትንንሽ እስከ ትልልቅ ከቀበለ እስከ ትልልቅ ሚኒስትሮች የሚሆን ትንቢታዊ ቃል ይዤ መጥቻለሁ። ጥቅምት ወር ላይ እግዚአብሔር በዚህ ዛሬ አርበ ዕለት አርብ ላይ በዚህን ሰዓት የሚደረጉ ማንኛውም ሟርት የሟርት አሰራር የድግምት አሰራር በኢትዮጵያ ውስጥ ሆኖ የሚዋጋ ኢትዮጵያን እርስ በእርስ የሚያነካክሳት አንደኛ፣ ሁለተኛ ደግሞ በግብፅ ላይ ሆኖ በግብፅ በግብፅ ከምዕራባውያን የምላክ ድግምቶች፣ ከሱዳን የምላክ፣ ከኤርትራ የምላክ በኢትዮጵያ ቀይ ባህር ላይ ሆነው የሚሰራው ዘንዶ የሚታረድበት ወር ነው። የኢትዮጵያን ግስጋሴ የኢትዮጵያን ፍጥነት የኢትዮጵያን መለኮታዊ ኃይልን የሚጠላ መንፈስ የሚዋረድበት ቀን ነው። እግዚአብሔር ተናግሮኛል። ላጠጋበጋንያ ትንቢተ ኢሳያስ ምራፍ ሰባት ላይ ያለውን ካነበብኩ በኋላ ከዛ በኋላ ጌታ የተናገረኝን ቃል አውጅላችኋለሁ። ምክራቸው ከንቱ ይሆናል። በእናንተ ላይ ተማክሩት ምክር ከንቱ ይሆናል። እግዚአብሔር ከንቱ አደርጋለሁ ብሎ ነግሮኛል። ከምዕራባውያን የሚማክሩት ምክር ከንቱ ይሆናል። በኢትዮጵያ ውስጥ ሆነው የሚማክሩት ምክራቸው ከንቱ ይሆናል። ከሱዳን የሚማክሩት ምክር ከንቱ ይሆናል። በኤርትራ ላይ የሚማክሩ ምክር ከንቱ ይሆናል። እግዚአብሔር ተናግሮኛል። ትንብቴ ኢሳይያስ ምዕራፍ ሰባት ከቁጥር ሶስት ላይ እግዚአብሔርም ኢሳያስን አለው አንተ ልጄ ያሶብ አካዝን ትገናኛው ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በል ተቀመጥ፣ ዝምም በል ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት ጥላሽቶች ስለ ሶሪያና ስለ ሮሳኢ ስለ ሮሚሊዮም ልጅ ቁጣ አትፍራ፣ ስለተነሳባችሁ ቁጣ አትፍሩ ይላችኋል። ዛሬ አትፍራ፣ ልብስም አይድከም፣ ልብህም አይድከም። ሶርያና ኤፍሬም የሮሚሊዮም ልጅ ወደ ይሁዳ እንውጣ፣ እናስጨንቀው፣ እንስበረውም የጣቢኤልንም ልጅ እናንግስበት ብለው ክፋት ስለ መከሩቢ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና ምክራቸው አይጸናም፣ አይሆንም፣ አይጸናም፣ አይሆንም። የሶሪያ ራስ ደማስቆ ነው፣ የደማስቆም ራስ ሮሳይ ሮአስን ነው። በሲዲሳ በስልሳ አምስት አመት ውስጥ ኤፍሬም ይሲባብ ። ይህስበብ ራሄል ህዝብ አይሆንም። የኤፍሬም ራስ ሰማሪያ ነው። የሰማርያም ራስ ሮሚኤል ልጅ ነው። ባታምኑም አይጸኑም፣ ምክራቸው ከንቱ ይሆናል። ሀሌሉያ ሀሌሉያ። ስለተነሳቢ ቁጣ ልቢ አይድከም። አሁን ላይ እየደከማችሁ ላላችሁበት፣ ጠላት በዙራችሁ እያስጨነቃችሁ ላላችሁ እግዚአብሔር እንደዚህ ይላል፣ ልባችሁ አይድከም። እግዚአብሔር ለጠቅላይ ሚኒስትር ልብ አይድከም። ለሚኒስትሮች ልባችሁ አይድከም። ለክልል ሚኒስትሮች ልባችሁ አይድከም። እሱን አውርደን ሌላ እናንግሥ ትንሽ የከፍ ባላችሁበት ሰዓት የሚቀኑ ይዋረዳሉ። አሁን እግዚአብሔር አምላክ መልአኩን ልኮ ይይዛቸዋል፣ ያስጨልቃቸዋል። ልብ አይድከም። የሮቤዮን ልጅ ይሁዳን እናንግስ፣ እናስጨንቅ፣ እንስበረውም፣ የጣቢያም ልጅ እናንግስበት ብለው ክፋት ስለመከሩብ ጌታ እግዚአብሔር እንዲህ ይላል ይህ ምክር አይጸናም፣ አይሆንም። በዚህ ወር ምክራቸው የጠላቶቻችሁ ምክር አይሆንም፣ አይጸናም በሚል እግዚአብሔር ተናግሮኛል። በጌታ በኢየሱስ ስም ክፉ ምክር የተማከሩባችሁ ከሟርት ዓለም ከድግምት ዓለም ከጥንቆላ ዓለም የተማከሮባችሁ ምክር አለቃ ሊሆን ይችላል፣ ወህኒ ቤት ለማሰር ሊሆን ይችላል። በድግምት በካንሰር እንድትሞቺ ሞታችሁን እየፈራችሁ ላላችሁት እየፈራችሁት፣ ከዚህ በኋላ አይሆንልሽም ብለው ስራችሁ በር ተዘግቶባችሁ ላላችሁ ልንገረላችሁ፣ በጌታ በኢየሱስም ምክራቸው አይጸናም። እግዚአብሔር ምክራቸው አይጸናም፣ ደግሞም አይሆንም አለን። በኢየሱስም ይህ ቃል በእናንተ ላይ ተፈጸመ። ክብር ለኢየሱስ ይሁን።